በዚህ በማህበራዊ ትስስር ገጽ ላይ በርካታ መረጃዎች እንግዲህ በየጊዜው እንደሚወጡ ይታወቃል። ከሰሞኑ ደግሞ በጣም በሚያሳዝን ሁኔታ ስለ አርቲስት ፍርያት የማነ አንድ መረጃ ወጥተዋል ማለት ነው። እንደዚሁም ባለቤቷ ኤፍሬም በተለይ በትግርኛ ሙዚቃዎቹ በጣም የሚወደድ የሚታወቅ ነው። እንግዲህ ስለነዚህ ስለ ሁለት አርቲስቶች በስፋት እየተዘገበ ያለ መረጃ አለ። ኑሯቸውን ከሀገር ውጭ አድርገው የሚኖሩት እነዚህ ሁለት ጥንዶች እንግዲህ በተደጋጋሚ በተለይ በዩቲዩብ ላይ እየመጡ ቪዲዮዎችን እየሰሩ እንመለከት ነበረ። ቀደም ሲልም እንግዲህ ቤተሰብ ዘመድ አዝማድ በተገኘበት የትውውቅ ወይንም ደግሞ አብረው መሆናቸው የሚገልጹ ፕሮግራሞችን ጭምር ካስተዋወቁ በኋላ እንግዲህ ቀለበት ከታሰረላት በኋላ ማለት ነው አብረው መኖር እንደጀመሩና አንድ ልጅም ወልደው እንደነበረ የሚታወቅ ነው። እንግዲህ ከዚህ በፊት ሁላችሁም እንደምታስታውሱት በተለይ የፍሬያት አድናቂዎች ማለት ነው። ቀደም ሲል ከሌላ ጋር የነበራት ጋብቻ ከፈረሰ በኋላ እንግዲህ ከሚዲያው ጠፍታ እንደነበረና በተለይ በዚህ በሀገራችን ተከስቶ በነበረው የሰሜኑ ጦርነት ምክንያት አንዳንድ ጊዜ በሚዲያዎች ላይ ስሟ ከመነሳት ውጪ ሙሉ ለሙሉ በሚባል ደረጃ ጠፍታ እንደነበረ ይታወቃል። ከዛ በኋላ እንግዲህ ከኤፍሬም ጋር ደግሞ ጋብቻ መስርተናል ብለው ወደ ሚዲያ ከመጡ በኋላ በጣም ብዙ አድናቂዎቻቸው በሁለቱም በኩል እንግዲህ በጣም የሚወደዱ እንደሆኑ ይታወቃልና በርካታ ምላሾች ደስ የሚሉ ምላሾች እየጎረፉላቸው ተመልክተን ነበረ። ከዛ በኋላ እንግዲህ ዩትዩብ በፍርያት ስም የተከፈተ ዩትዩብ፣ በዛም እየቀረቡ እንደዚሁ እንግዲህ አንዳንድ ከተመልካች እና ከአድማጭ የሚነሳላቸውን ጥያቄዎች እየመለሱ ራሳቸውን በዛ መንገድ እየገለጹ እንደሚገኝ ይታወቃል። ከዛ በኋላ ረዘም ላለ ጊዜ እንግዲህ ዩቲዩብም ላይ ምንም አይነት ቪዲዮዎችን ሳይፖስቱ ቆይተው ነበረ። ያ ብቻ አይደለም ቪዲዮዎቹ ሁለቱ የሰሯቸው ቪዲዮዎች ከዩቲዩቡ ላይ ተነስተዋል። እንደዚሁም በኢንስትግራም አካውንታቸው ላይ ሁለቱም ላይ ፖስተዋቸው የነበሩ ፎቶዎች፣ የጋራ ፎቶዎቻቸው ተነስተዋል ማለት ነው። ታዲያ ይሄንን በተመለከተ እንግዲህ ብዙ ሰዎች ዘገባ እየሰሩባቸው ወይንም ደግሞ አስተያየታቸውን እየሰጡባቸው ይገኛል። ሁለቱ ተለያይተዋል የሚል ነው። በጣም በሚገርም ሁኔታ ግን ፍርያት ከሰሞኑ ሁለተኛ ልጇን ልትወልድ አርግዛ እንደሆነና አርግዝናዋን በኢንስትግራም አካውንቷ ላይ አመሰግናለሁ የሚል ለፈጣሪዋ ምስጋና በማድረስ የለቀቀችው ፎቶ አለ። ይሄ ፎቶ ማለት ነው። ሆኖም ግን ብዙዎች እየተናገሩ የሚገኙት ምንድን ነው? ተለያይተዋል፣ እርጉዝ እያለች ተጣልተዋል የሚል ነው። እንግዲህ ይሄም ከሆነ በጣም ያሳዝናል። ምክንያቱም ሁለቱም እንግዲህ ዲሲፕሊን ያላቸው ሰዎች እንደመሆናቸው፣ በተለይ ደግሞ ከዚህ በፊት እንደምናስታውሰው ፍርያት የመጀመሪያ ጋብቻዋ ከፈረሰ በኋላ እንግዲህ ከኤፍሬም ጋር በጣም ደስተኛ እንደሆነች እንደነበረች ስትገልጽ ነበረ። ይሄ ነገር ይከሰታል ብለን እንግዲህ ሁላችንም አልገመትንም። በጣም የሚያሳዝን ነገር ነው እውነት ሆኖ ከተገኘ ማለት ነው። ነገር ግን ደግሞ እኛ የምንመኘው እንደው ሀሰት ሆኖ ነገሩ ውሸት ሆኖ ቢቀርና ሁለቱም ይህን ፎቶዎቻቸውንም ይሁን ከዩቲዩብ ላይ የተነሳው ቪዲዮ ምናልባትም እንግዲህ ሌላ አጋጣሚ አላቅም ከስራ አንጻር፣ በተለይ በአርት ውስጥ ስለሚገኙ ሁለቱም ከማስታወቂያ አንጻር ሁለቱም ምናልባት የፈለጉት ነገር ካልሆነ ትንሽ ከበድ ይላልና እንደው ያንን ነገር ባንመኝና መልካም መልካሙን ነገር ብንመኝ ጥሩ ነበር። ከሆነም እንግዲህ ምንም ማድረግ አይቻልም፣ ህይወት ይቀጥላል። ቀደም ብዬ እንደገለጽኩት ሁለቱም በጣም ተወዳጅ በተለይ ኤፍሬምም እንግዲህ በትግርኛ ሙዚቃዎቹ ብዙ ተከታዮች ያሉት የሚችል ዘፋኝ ነውና ፍርያትም እንደዚሁ በበርካታ ፊልሞቿ ላይ ትታወቃለች እንደዚሁም በማስታወቂያ ስራዎቿ ላይ ከፍተኛ የሚባል ተቀባይነት አላት። እንደዚሁም ሆስት በማድረግ ጭምር እንግዲህ ትታወቃለች በኢቢኤስ ላይ ለተወሰነ ጊዜም ስትሰራ እንደነበረ እናስታውሳለን። እና ከዚህ ከዚህ አንጻር እንግዲህ ብዙ እውቅና ያላት እንደዚሁም ደግሞ በስራዎቿ በተለይ በፊልሞቿም ጎበዝ አክትረስ እንደሆነች ይታወቃል። እና ከዛም ባለፈ እንግዲህ በሶሻል ላይፏ ላይ ሰዎችን በመርዳት እንደዚሁም ደግሞ ለወጣቶች አስተያየቶችን፣ መልካም የሆኑ ሀሳቦችን በመስጠት ጭምር በሶሻል ሚዲያ ላይ የምትታወቅ ናት እና በአካባቢዋም ላሉ ሰዎች እንግዲህ እርዳታዎችን በመላክ ጭምር ቪዲዮ ከዚህ በፊት በትግርኛ ቋንቋዎች የተሰሩ ቪዲዮዎችን ተመልክቻለውኝ እና በዚህ በዚህ የምትታወቅ መልካም ሴት እንደሆነች ይታወቃልና ምናልባት እንግዲህ አንዳንድ ጊዜ ይሄ ፐርሰናል ሕይወታችን የግል ሕይወታችን በትዳር ዙሪያ ላይሰምርልን ይችላል። ይህ እንግዲህ ምንም አይቻልም ፈጣሪ የፈቀደው ነው ሊሆን የሚችለው ነገር ግን ደግሞ ገና ነፍሰ ጡር ነች፣ ሁለተኛ ልጇን አብረው ሊሆኑ ይችላሉ፣ ሊመለሱ ይችላሉ። ያን ያህል እንደው በሚዲያ ላይ ነገሩን ማስፋፋቱ ተገቢ አይደለም እና በተለይ የእሷ አድናቂዎች ልታበረታቷት፣ አይዞች ልትሏት ይገባል ብለን እናስባለን። በኤፍሬም በኩልም እንግዲህ በተለይ እዛ አካባቢ የምትኖሩ ኢትዮጵያውያን የቅርብ ዘመድ አዝማድ ካላችሁ እንግዲህ ሁለቱን የሚስማሙበትን መንገድ እንድታመቻችሁና በመካከላቸው ያለው ክፍተት እንግዲህ እንዲጠብ ወይንም ደግሞ እንዲታረቁ ብታደርጉ መልካም ነው። ነገሩ ገና ስር የሰደደ አይመስለንም። ገና ነፍሰ ጡር ስለሆነች ማለት ነው ልጅቱ። ስለዚህ አያገባንም አይመለከተንም ሳይሆን እንደው ቀደም ሲል አባቶቻችን እናቶቻችን እንደሚያደርጉት በሽምግልናም አሊያም ደግሞ ጓደኞቻቸው የሚቀርቡ ጓደኞች እንግዲህ መላ በመፈለግ ድጋሜ የሚገናኙበትን መንገድ ብታመቻችሁ መልካም ነው እንላለን። ካልሆነ ግን ምናልባትም እንደዚህ እንደ ኢትዮጵያ ብዙ ሰዎች በአካባቢያቸው ስለማይኖሩ በውጭ ሀገር እንግዲህ የምትኖሩ ታውቁት አላችሁና አንድ ጊዜ ከተለያያችሁ ድጋሜ የመገናኘት እድሉ ጠባብ ስለሚሆን በዛው ተለያይተው እንዳይቀሩ ይህንን ነገር ብታመቻችሁላቸው እንደ ዋደራ ለማለትም ጭምር ነው። ከዛ በተረፈ ግን ነገሩ ሙሉ ለሙሉ እውነት ነው ወይንም ደግሞ እርግጠኞች ነን ማለት አንችልም። የጥርጣሬው እንግዲህ የተነሳው ከፎቶዎችንና ቪዲዮዎችን ከመደለት ነው። እና ብዙ ጊዜ እንግዲህ አርቲስቶች ወይንም ደግሞ ታዋቂ ሰዎች እንደዚህ ሲያደርጉ ያው ዞሮ ዞሮ መጨረሻ ላይ ነገሩ ቢቆይም ወይ ጊዜው ቢቆይም መለየታቸው እሙን ይሆናል። እና ምናልባት ከዚህ አንጻር እንግዲህ ብዙ ዩቲዩበሮች እንደዚሁም ቲክቶከሮች ይህንን ነገር ሰርች ሲያደርጉ ያገኙት ነገር ነው። እና ስለዚህ ከዛ አንጻር ነው እንጂ ሙሉ ለሙሉ ግን ተለያይተዋል ወይንም ደግሞ ተፋትተዋል የሚለው ነገር እርግጠኛ መሆን አልቻልንም ማለት ነው። ስለዚህ ይሄ ነገር በዚህ እንዲወሰድልኝ እኔም ፈልጋለሁ። ምናልባትም እንግዲህ ድጋሜ ደግሞ በቪዲዮም ከዚህ በፊት እንደሚሰሩት አሁን ላይ የተቋረጠው በዩቲዩብ ላይ እየሰሩት የነበረው ቪዲዮ ማለት ነው፣ ድጋሜ ተመልሰው በዛም የሚሰሩ ከሆነ ወይም ደግሞ ኧረ አለን አታስቡ የሚሉም ከሆነ ወደ እናንተ መልሰን በደስታ የምናደርሳችሁ ይሆናል። ነገር ግን ደግሞ በስፋት አሁን ላይ እየተነገረ ያለው ስለ መለያየታቸው ነውና ይሄ ነገር ምንድን ነው ብለን እኛም ቼክ ባረግንበት ሙከራ ማለት ነው፣ ፎቶዎች ቪዲዮዎች ተነስተው ተመልክተናል። ስለዚህ ምናልባት ሊሆን ይችላል እንጂ እርግጠኛ ሆነን ግን ነገሩ ተለያይተዋል ወይንም ደግሞ አብረው እየኖሩ አይደለም ለማለት እንዳልሆነ ይታወቅልን አድማ ተመልካቾቻችን። እኛም ፍላጎታችን አብረው እንዲሆኑ በጣም ደስ የሚሉ ወጣቶች ናቸው እና ይሄ ነገር መሆን የለበትም ለማለት ነው። ስለዚህ በዚህም ማንም ደስተኛ ይሆናል ብለን አናስብም። እንደው አንዳንድ ሰዎች እንደ ጉድ ነገሩን ወጥተው በሚዘግቡበት ሰዓት ትንሽ ስለሚያበሳጭ ነውና ከዛ አንጻር ብትመለከቱኝ ለማለት ነው። ስላደመጣችሁኝ ከልብ አመሰግናለሁ። መልካም ምኞታችሁንም ተመኙላቸው ለማለት ነው። መልካም ቆይታ